አጼ ቴዎድሮስ ከባለ ታሪኮች አንዱ በመሆናቸው ታሪካቸውን ለመጪው ትውልድ የሚያወርስ የዚህን ሐውልት መሠረት እናኖራለን። ቀዳማዊ ኃይለ ሥላሴ 1960 ዓ ም አጼ ቴዎድሮስ ካለፉ ከመቶ ዓመት በኋላ በ1960 ዓ ም ግርማዊ ጃንሆይ ቀዳማዊ ኃይለ ሥላሴ በቸርችል ጎዳና መሃል ላይ የሚገኘውን አደባባይ አጼ ቴዎድሮስ አደባባይ ተብሎ እንዲሰየም አድርገው ሐውልታቸውም እንዲቆም የመሠረት ድንጋይ አኑረው ነበር። በዚህም ዕለት ባደረጉት ንግግር በዚህ ዓለም ፍጡር የሆነ ሁሉ ዘመድ የሌለው የለም። የዝምድና ጉዳይ ለብቻው ተወስኖ ይልቁንም መሪ የሆኑ ሰዎች ለሕዝቡ በሚያደርጉትና በሚሠሩት ታላላቅ ነገር የሚያበጁት ዘመድ መላውን የአገራቸውን ሕዝብ ነው። በዚህ ረገድ የሚፈጽሙትም ውለታ ያልተዘነጋ እንደሆነ ከዝምድና በላይ የሆነ ዘላለማዊ መተሳሰሪያ መታሰቢያ ሆኖ ይኖራል። አጼ ቴድሮስ ከባለ ታሪኮች አንዱ በመሆናቸው ታሪካቸውን ለመጪው ትውልድ የሚያወርስ አንድ መታሰቢያ እንዲቆምላቸው አዘዝን። የኔን ታላቅ ሰው ሐውልት የመሠረት ድንጋይ በዚህ ቦታ ስናኖር ጀግንነታቸውንና ቆራጥነታቸውን ለአገራችንም አንድነት ብዙ ሥርዓቶችን በማከናወን ላለንበት ዘመን ተቀዳሚ ሆነው የሰሩትን ታሪኮች በመገንዘብ በውጭ ሀገር ያሉ ፀሐፊዎች የተዉትን መጽሐፍት በመመልከትና በአገራችንም ሰዎች ሲያያዝ የመጣውን ታሪክ ተመልክተን ይህን ሁሉ በማሰብ የዚህን ሐውልት መሠረት እናኖራለን። ቀዳማዊ ኃይለሥላሴ 1960 ዓ.ም። አርባ ጽሞ ጽሞ ፋሲካ ሲደርስ በአፈር ገደፋሉ ያበሻ ንጉሥ የቋራው ባላባት የመቅደላ አንበሳ ሰርክለት አዲስ ነው ታሪኩ ሲነሳ፣ ሱሪህ አረንጓዴ ጎራዴህ ባለ ወርቅ አምሮብሃል፣ ካሳ አንተ ብቻ ታጠቅ እባክህ፣ መቅደላ ያን ጎበዝ ልቀቀው፣ ወገን ከወገኑ ደግሞ ያደባልቀው። ዳር በእደላ በ1969 ከሶማሊያ ጋር ግጭት በመፈጠሩ ከሁሉ አውራጃዎች አምስት ሻለቃ የሚሆኑ አርሶ አደሮች ታፍሰው የአንድ ወር ሥልጠና ከተሰጣቸው በኋላ ለሦስት ወራት ብቻ እንደሚቆዩ ተገልጦላቸው ለጥበቃ ጎዲ አውራጃ ተሰማሩ። ግና ሦስት ወራት ተረሱና እስከ 1972 ቆይተው ማለትም ከሦስት ዓመታት በኋላ የአካባቢው ሁኔታ በመረጋጋቱ የመመለስ ተስፋቸው እንደገና ለመለመ። የወቅቱ ባለሥልጣኖችም በጎዴ በስተምዕራብ ዋብ የወንዝ ዳርቻ የሚገኘው ሜዳ ላይ ሰብስበዋቸው መሣሪያቸው እንዲያስረክቡ ጠየቋቸው። ርክክቡ እንዳበቃም ለዓይን በሚያታክተው አውላላ ሜዳ ላይ ሰፍረው በአምራችነት እንዲኖሩ መወሰኑ ተገለጠላቸው። ያልጠበቁት ነገር በመሆኑ ግን ቅሬታቸውን በተለያየ መንገድ መግለጽ ጀመሩ። ግዳጃችን ስለፈጸሙን ወደ ልጆቻችን መልሱን፣ ለውድድርና ተግባር እንጂ ለእርሻ ሥራ ስላልመጣን አናርስም በማለት አመፅ ቀሰቀሱ። በሁለተኛው ቀን ጎዴ የሚገኘው መደበኛ ሠራዊት ተንቀሳቅሶ አማጺያኑን በታንክና አየር መቃወሚያ ከቧቸው አደረ። ንጋቱ ላይ መደበኛው ሠራዊት ሁሉንም ከተኙበት እየቀሰቀሰ ሰብስቦም በሄሊኮፕተር የመጣው የሻለቃ ማዕረግ ያደረገው የደርግ መኮንን ጸረ ሰፈራ የሆኑትን አሳልፈው እንዲሰጡ በቁጣ አዘዛቸው። ዳሩ ግን ጥያቄ የሁሉም ስለነበረ የሚጋለጥ ሰው ጠፋ። ይህኔ ሻለቃው ወታደሮቹ የመሰሏቸውን ዐሥራ አምስት ሰዎች እንዲያቀርቡ አዘዘ። እነሱም ዐይናቸው ያረፈባቸውን አውጥተው አሰለፉ። ሻለቃው ጸረ አምራጭ ስለ መሆናቸው አጭር ንግግር ካሰማ በኋላም የተሰበሰበው ሕዝብ ፊት በመትረየስ ታጨዱ። ከዚያም መኮንኑ አሁንስ አልሰፍርም የሚል አለ ብሎ አፈተተባቸው። ሚስቶቻችን የሚል ድምፅ ከቤቱ ተስተጋባ። ይመጡላችኋል ተባሉና በአምስት መንደሮች ማለትም ኤረር፣ ጀረር፣ ፋፋም፣ ወልወል፣ መሽኮኬ እንዲሰፍሩ ተደረገ። የጠየቁት ሳይፈጸምላቸው ሁለት ዓመት ከቆዩ በኋላ ግን እንደገና አመፅ ተቀሰቀሰ። ሚስቶቻችንን። በዚያን ጊዜ ግን ደርግ ኃይል አልተጠቀመም። ይልቁንም ባለቤቶቻችሁ መጥተዋልና ተሰልፋችሁ ተቀበሏቸው ስለተባሉ እየፈነደቁ ተሰለፉ። ሆኖም የወንዶቹ ቁጥር ከሴቶቹ ስለሚበልጥ ሽሚያና ብጥብጥ እንዳይፈጠር በመሰጋቱ በቅደም ተከተላቸው መሠረት ጠመንጃ የያዙ ሰዎች ሚስቶች ያደሏቸው። የደረሰው ደረሰው፣ ያልቀናውም ቀረበት በቃ። እንባ የሚራጩትን ሴቶች ግን ዞር ብሎ ያያቸው አልነበረም። ወይዛዝርቱ ተረብሸዋል። መውጫ ቀዳዳ የሚፈልጉ ይመስላሉ። ዙሪያውን ቢቃኙት ግን በወታደርና በዋቢ ወንዝ የታጠረ በመሆኑ ምንም አማራጭ አልነበራቸውም። አካፋና ዶማ ታድሏቸው በትጋት እንዲሰሩ ታዘዙ። ሚተኞቹ ከወታደራዊ ቅጣት እስከ አርጩሜ ያለችዋን ስለሚቀምሱም ቀና ደፋ ማለቱ የግድ ሆነ። እጅግ የተማረሩት ከአፍ እስከ ገደፉ የሞላ ዋቢ ወንዝ ውስጥ ሰጠሙ። ሌሎች በተለያዩ ዘዴዎች ሊሾልኩ የሞከሩም ባውሬ ተበሉ። ቀሪዎቹ የደርግ ወታደር ጥይት እራት ሆኑ። እነዚህ ሴቶቻችን ከታፈኑ ድሬዳዋና ሐረር ከተማ ሥራ ፈላጊዎች ማስታወቂያ እንዲወጣ ይደረግና ክፍት የሥራ ቦታዎቹም ለሴቶች ብቻ መሆናቸው ስለተጠቀሰ አስራ ሁለተኛ ክፍልን ያጠናቀቁ በርካታ ኩረዳዎች ይመዘገባሉ። በተጨማሪም ለሴተኛ ዳሪዎች ሌላ ማስታወቂያ ይወጣና በርካታዎቹ ይመዘገባሉ። ትርጉም በአንድነት የሰበስብና በቦይንግ ጭኖ ጎዴ ወስዳቸዋል። ከጎዴም በትራክተሮች ተጭነው ከተጓዙ በኋላ በሁለት ረድፍ ተሰልፈው ለእነዛ ሰዎች ታደሉ ብለው አስነብበው ነበር። አብዱል ቃድር አውልጆ ቆየት ባለ መጽሔት ላይ ይሄ የኦሎምፒክ ችቦ ቻይና የሚገባው ሞተን ነው ቆመን ከአንድ 17 ዓመት በፊት በዚህ ሰሞን ነበር ለቻይና ኦሎምፒክ ዝግጅት ወደ ቻይና ለመጓዝ አገር ያቋርጥ የነበረው የኦሎምፒክ ችቦ ፓሪስ የደረሰው። የኦሎምፒክ ችቦውን እጅግ ብዙ ሕዝብ ተቀላቀለው አድንቆ የሚያጅብ ሳይሆን ተቃውሞ የሚያውቅ ትዕይንተ ሕዝብ፣ ቻይና ቲቤት ላይ ታደርገዋለች በሚባለው ጭቆናና የሰብአዊ መብት ጥሰት ሳቢያ የቲቤታውያን ወዳጆች ነን የሚሉና ቲቤታውያን ነበሩ። ተቃዋሚ ሰልፈኞቹ የችቦ ጉዞ ተስተጓጎለ። ተቃውሞውም በየሀገሩ ስለነበረ በቻይና ባለሥልጣኖች ሐሳብ መሠረት ችቦ በአቋራጭ መንገዱን እንዲያሳጥር ተደርጎ ብዙ የፖሊስ መርዝ ጋዝ ጭስ ተጭሶ በብዙ ግርግር ነበር ችቦ ፈረንሳይን የለቀቀው። የዛሬ 17 ዓመቱ የፓሪስ የደጋፊ ቲቤት የጸረ ኦሎምፒክ ችቦ ግርግር ተዋንያዎች ሞተን ነው ቆመን ቢሉም ቆመው ችቦ ቤጂንግ ገባና ኦሎምፒኩ በሰላም ተከናወነ። እንደገና ቢራ ቢሬታ እንደገና በአሜሪካ እንደ አውሮፓ አቆጣጠር በ1920 ጃንዋሪ 16 ቀን እኩለ ሌሊቱ ላይ 18ኛው ድንጋጌ የሚባለው ሕግ ተግባራዊ ተደረገ። ይህ አሜሪካዊ ድንጋጌ ማንኛውም አልኮል ነክ የሆኑ ውጤቶችን ማምረት፣ መሸጥ፣ መግዛት፣ ማስመጣትና መላክ ማዛወርን በጭራሽ የሚያግድ ወይም የሚከለክል ሕግ ነበር። ይህ ድንጋጌ በአሜሪካ ጸንቶ ለ13 ዓመት ከቆየ በኋላ በዚህ ሰሞን ነበር ቢራ እንደገና መሸጥ የጀመረው። በአሜሪካ በጊዜው ከነበሩት ስቴቶች በ19ኙ እንደ እንደገና ቢሬታ እንደገና የተባለው እንደ አውሮፓ አቆጣጠር ኤፕሪል 7 ቀን 1933 ዓ ም ነበር። ሰሞኑን 92 ዓመት ሆነው። የጨዋታ ማሟሻ ማሟሻ